አዋሽ ባንክ ለሀጅ ጉዞ ለሚጓዙ የእስልምና እምነት ተከታዮች የውጭ ምንዛሬ በማቅረብ ረገድ የማይተካ ሚና እየተጫወተ እንደሚገኝ ኢትዮጵያ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚደንት ሼክ ሀጂ እብራሂም ቱፋ ገለጹ። ባንኩ የ1446 ኛው የረመዳን ወርን ምክንያት በማድረግ እና ለደንበኞቹ ያለውን አጋርነት ለማረጋገጥ በማሰብ የኢፍጣር ስነ ሥርዓትን አካሂዷል። ዘገባው የሪፖርተራችን ወይንሸት ደጀኔ ነው። አሚር ጌቶ ያቀርበዋል። አዋሽ ባንክ ኢክላስ ከወለድ ነጻ የባንክ አገልግሎት ለደንበኞቹ የኢፍጣር መርሃ ግብር በአዲስ አበባ አካሂደዋል በኢፍጣር ስነ ስርዓቱ ላይ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼክ ሀጂ ኢብራሂም ቱፋህና ጥሪ የተደረገላቸው እንግዶች የተለያዩ ሀገራት አምባሳደሮችና የባንኩ ደንበኞች ተገኝተዋል የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼክ ሀጂ ኢብራሂም ቱፋህ አዋሽ ባንክ ለሀጅ ጉዞ ለሚጓዙ የእምነቱ ተከታዮች የውጭ ምንዛሬ በማቅረብ ረገድ የማይተካ ሚና እየተጫወተ ይገኛል ብለዋል። በጭንቅ ጊዜ አቶ ፀሐይ አምና ተቸግሬ መግባ አጥቼ ዶላር አጥቼ ለሁጃጆች የእሱ ቢሮ ሲሄድ እሱ ውጭ ነው ያለ፣ ሸህጂ እኮ ገብቶ እዚህ ነው ያለ ተብሎ ተደወለለት። በአካል መጡ፣ አሁ በአካል መጡ። በቃ ያለውን ሁሉ ስጡት ብሎ ትዕዛዝ ያስተላለፈ ሰው ነው አቶ ፀሐይ አዋሽ ባንክ ለኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ትልቅ ባለውለታ እንደሆነ በዚህ አጋጣሚ ልነግራችሁ እወዳለሁኝ ከወለድ ነፃ የባንክ አገልግሎቱ ከሰባት ዓመት በላይ ያስቆጠረ ሲሆን መሰረታዊ መርህን በመከተል ንጹህና የሸሪያ ህጉን በማክበር በታማኝነትና በቅንነት አገልግሎት እየሰጠ ይገኛል ሲሉ የአዋሽ ባንክ ዋና ስራ አስፈጻሚ አቶ ጸሐይ ሽፈራው ተናግረዋል። በኢፍጣር ስነ ስርዓቱ ላይ ለታላቁ አንዋር መስጂድ ውሃ ቁፋሮ የሚውል ለአወሊያ ትምህርት ቤት ማጠናከሪያ፣ እንዲሁም ለታካሚዎች ለኩላሊት እጥበት የሚውል በአጠቃላይ ከ20 ሚሊዮን ብር በላይ ባንኩ ሰጥቷል። ለበጎ አድራጎት ስራዎችን በተጨማሪ ገንዘብ ሰጠናል። ከዛ ውስጥ አንዱ የዚህ የአወልያን ትምህርት ቤት ለማጠናከር አምስት ሚሊየን፣ ከዛም አልፎ የዚህ አንዋር መዝጊድ ዋናው መዝጊድ ለውሃ ማስቆፈሪያ የሚሆን ሰባት ሚሊየን፣ ከዛ ውጪ ደግሞ በዚህ በኢትዮ ጠቢባን ሆስፒታል በጣም ለተቸገሩ የኩላሊት በሽተኞች ለዚህ ለኩላሊት እጥበት ገንዘብ መክፈል ለማይችሉ ሃያ ሰዎች የአንድ አመት ወጪያቸውን ከፍለናል።